ሰብሊ፣ ወይ! እስቲ አንዴ ወይ! በስ! ዛሬ ቤተሰቦቼ ይመጣሉ፣ ተዘጋጂ። ምንድን ነው የምዘጋጀው? ያው መስራት ያለብሽ ነገር ካለ ልንገርሽ ብዬ ነው። ምንድን ነው የምሰራው? ቤት ያፈራውን አቀርባለሁ። እሺ፣ ድንገት ሲመጡ ሳልነግርሽ እንዳትጨነቂ ብዬ ነው። ምን አስጨነቀኝ? ያለውን ማቅረብ ነው። ምን ሰርተሻል? እንደ ገና ልሰራ ነው ዋስቢሆ ያለው ነው የማቀርበው። ሄሎ ሄሎ፣ ምን ሆነህ ነው እኮ? ምን ሆንኩኝ? የት ነው ጥለኸኝ ይሄድከው? እንግዶችሽን ተንከባከቢ ብዬሽ ነዋ እኮ። ለምንድን ነው ያልነገርከኝ? ነግሬሽ እኮ ነበረ። ምንድን ነው የነገርከኝ? የእኔ ቤተሰቦች ይመጣሉ እንጂ የአንቺ ቤተሰቦች ይመጣሉ አላልከኝም። አይሄ ነው የአንቺ ቤተሰቦች እኮ ማለት የእኔ ቤተሰቦች ናቸው። እና ተዘጋጅ እንኳን አትለኝም? ያው ቤት ያፈራውን ውሃም ቢሆን ስጫቸው ብዬ ነዋ። ቆንጆ ነገር እንደምትማሩበት ምንም ጥርጥር የለንም። እንደ መጀመሪያ አጠር ያለች ቆንጆ አስተማሪ መልእክት ያላትኝ ቪዲዮ ነው ይዘንላችሁ የቀረብ ነው እንግዲህ አባትዬ፣ እስኪ ምን ተማርክበት አንተ? እንግዲህ አጠራ ያለ ጥፍጥ ያለች የሰብለና በዛብ አጭር ጭውውት፣ በጣም ደስ የሚል ጭውውት ነበረ። ያ ጭውውት ምንድን ነው አስተማሪነቱ? ቤተሰባዊ ጉዳይ ነው። አንዱ የአንዱን ቤተሰብ ማክበር እንዳለበት፣ ያው ያለ ማክበር ዋጋ እንደሚያስከፍል እና ተራስ ከመፍረስ ሊያደርስ እስከም ይችላል ነው ትምህርት የወሰድኩበት እና ደግሞ ያው የእኔ የሚባል ነገር የለም። የእሷ ቤተሰብ የኔ ነው፣ የኔ ቤተሰብ የእሷ ነው። ያንን ተምሬበታለሁ። ብዙ ትዳሮች ላይ ስንሄድ ያው እንግዲህ በአካባቢ ሊሆን ይችላል በዙሪያችን ባሉ ሰዎችን በፊልምም በተለያዩ ነገሮች እንግዲህ የብዙ ሰው ትዳሮችን እናያለን። እንደዚህ አይነት ነገሮች ብዙውን ጊዜ ይታያሉ። ሆኖም ግን አጀማመሯችን በትንሽ በቀላል ነገር ትሆን እና ነገሩ እየሰፋ ሲሄድ አታከብሪኝም፣ ብዙ አይነት ተቃውሞች ውስጣችን ይመጡና ትዳር እስከ መበተን ድረስ ሊያደርስ ይችላል። ትዳር ላይ ስትመጡ በመሰረቱ የሱ የእሷ የሚባል ነገር አይኖርም። ሁሉም ነገር የኔነት ስሜት ሊኖሯችሁ ይገባልና፣ በአጠቃላይ ያንተ ያንቺ የሚባለውን ነገሮችን ወደጎን አድርገን የእኛ የኔ እያልን ያለውን ነገር አጠናክረን ልንሄድበት ይገባል እና ደግሞ በነገራችን ላይ ለሰው ያሰባችሁት ዞሮ ለራስ ይደርሳል የሚባለውን ነገር ተምር ያለው እሱ አሁን ካያችሁ የእሱ ቤተሰብ ነው ምን አገባኝ አይነት ነገር ብላ ነው ያሰበችው የነበረው ነገር ግን እሱ ራሷን እንድት በደንብ እንድትመለከተው ይረዳት ይመስለኛል በተዘዋዋሪ ያንችስ ቢሆን እንዲህ ነበረው የምታደርጊው እሺ ወደ ራሷ ስትመጣ በጣም ነበር የተበሳጨችው፣ እያለች ማለት ነው። ስለዚህ ለሰዎች የምናስባቸው ነገሮች አንዳንዴ ወደኛ ሲመጡ ምን ያህል ሊያስከፍሉ እንደሚችሉ በመገንዘብ ሁሉንም ነገር በዛ በራሳችሁ ቦታ ላይ አድርጋችሁ እያሰባችሁ መልካም ብታደርጉ መልካም ማድረግ ለራስ ነው እንደሚባለው ማለት ነው። ስለዚህ ትዳር ላይ የኔና ያንቺ የሚባል ነገር የለም ማለት ነው እና ሁላችንም ትዳራችንን ስናከብር የራሳችንን ቤተሰቦች አክብረን ያለን ፊውቸር ለልጆቻችን መልካም ነገር ማውረስ ይጠበቅብናል እና ሁላችሁም ዴቪድ ጁኒ ደግሞ ሰብስክራይብ በማድረግ ላይክ በመስጠት ኮሜንት ላይ ያላችሁን አስተያየት በመስጠት ቀጣይ ደግሞ የተሻሉ አስተማሪ የሆኑ ነገሮችን እንድናቀርብ ሰፖርት ታደረጉመላችሁ ማለት ነው። በተለይ ደግሞ በቀጣይ በጣም ቆንጆ ቆንጆ መልእክት አዘል ያላቸው ጥሩ ነገሮችን ይዘንላችሁ እንመጣለን ማለት ነው። ቤተሰቦች እንግዲህ አበረታቱን። በላይክን፣ በሰብስክራይብ በማድረግን፣ እንወዳችኋለን። የሁልጊዜም ቤተሰቦቻችሁም ዴቪድ ጁዲ ቤስት ካፕሎች ነን። እንወዳችኋለን። ሰላማችሁ ብዙት ይበል።